አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራቸው የፎጅ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ትዝት ትርፍ ይበልኝ። ኢንሻአላህ እንደ ተለመደው ዛሬም በታሪካችን መተናል ማለት ነው። ትናንትና ሴት ልጅ ሀይድ ላይ ወይም ደግሞ የወሮ አበባ ላይ በምትሆንበት ሰዓት ምን ምን መከልከልና ምን ምን መጠቀም አለባት የሚለውን አንብበናል ማለት ነው። እንሻላ ታሪካችን ዛሬም ይቀጥላል ማለት ነው። ታቆምንበት እንቀጥላለን። ይህ የሸይጣን እርግጫ ነው። ስድስት ወይም ሰባት ቀን የወር አበባ ጊዜሽን በማድረግ ስትጸጂ ታጠቢና ሀያ አራት ወይም ሀያ ሶስቱን ቀናት ስገጅ ፍጹም ጹሚ። ይህም ማድረግሽ ለአንቺ በቂሽ ነው። ሌሎች የወር አበባን የሚያዩ ሴቶች እንደሚሰሩት ስሪ። ያለፉት ሶስት ሁኔታዎች ወይም ደግሞ ባህሪዎች ሲጠቃለሉ አንደኛ ልምድ የነበራት ወደ ልምዷ ትመለሳለች። ሁለተኛ የወር አበባ ከበሽታ ደም መለየት የምትችል መለየት የምትችል በመለየት ትሰራለች። ሶስተኛ ሁለቱም የሌሊት ሁለቱም የሌላት ስድስት ወይም ሰባት ቀን የወር አበባ ጊዜዋ ታደርጋለች። ከላይ ያየናቸው ሶስቱ የተለያዩ ባህሪዎች ከነቢዩ ሰለ ላሁ አለይሂ ወሰለም በወረዱት ሀዲሶች ውስጥ የሚጠቃለሉ ናቸው። ሸይኹል ኢስላም ኢብኑ ተይሚያ የበሽታ ደም ያለባት ሴት ምልክት የተባሉት ስድስት ናቸው። ወይ ልምድ ነው። ይህ ከሁሉም ምልክቶች ጠንካራው ነው። ምክንያቱም በመሰረታዊ መርሁ ይህ ጊዜ የበሽታ ደም ሳይሆን የወር አበባ ጊዜ ነው። ወይም መለየት የምትችል ወይም ደግሞ የወር አበባን ከሌላው ጥቁር ወፍራም እና የሚሸት ደም ከቀዩ ደም የበለጠ የወር አበባ የመሆን እድሉ የሰፋ ነው። ወይም የአብዛኛዎቹ ሴቶች ልምድ ነው። ምክንያቱም በመሰረታዊ መርሆ ብቸኛ ወይም ደግሞ ነጠላ ወደ አብዛኛው ስለሚካተት ነው። ቀሪዎቹን አሉ የተባሉ ምልክቶችንም አንስተዋል። በስተ መጨረሻም ሼይኹ ከተወሩት ወሬዎች ለእውነት የቀረቡና ግምት የሚሰጣቸው እነዚያ በሱና የተጠቀሱት ሲሆኑ ከእነዚህ ውጭ ያሉት መጣል ነው ይላሉ። የጦሃራነት ፍርድ በምትይዝበት ሁኔታ ላይ እያለች የበሽታ ደም ያለባት ሴት የሚጠበቅባት ነገር ማብራሪያው እንዳለፈው የወር አበባ ነው ተብሎ የሚታሰበው ደም ሲጠናቀቅ ገላዋን መታጠብ ግዴታ ይሆንባታል። ከውስጥ የሚወጣውን ለማስወገድ ብልቷን በየሰዓቱ በመታጠብ የሚወጣውን እንዲያግዴውና ከመፍሰስ እንደሚከለክለው መውጫውን ላይ ጥጥ ወይም ደግሞ ሌላ ነገር በማድረግ እያንዳንዱ ሶላት ወቅት ሲገባ ውድዑ ታደርጋለች። ለዚህም ነው ነቢዩ ሰለ ላሁ ዐለይሂ ወሰለም የበሽታ ደም ያለባትን ሴት አስመልክተው እንዲህ ይላሉ። በወር አበባ ሰዓቷ ሶላትን ትተው ትታጠብ። ከዚያም ለየ ሶላቱ ውዱ ታድርግ። ወይም ደግሞ አቡዳውድ ኢብኑ ማጃህና ተርሚዚ ይዘግበውታል። ተርሚዚ ሀሰን ነው ብለውታል። በሌላ ዘገባም ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉ ጥጥን እንድትጠቀሚ እጠቁምሻለሁ በአሁኑ ጊዜም ዘመን አመጣሹን ሞዴስ መጠቀም ይቻላል ሶስት የወሊድ ደምና ብይኑ ኒፋስ ማለት በወሊድ ጊዜና ከወሊድ በኋላ ከማህፀን የሚወርድ ደም ነው ይህ ደም በእርግዝና ጊዜ ታግቶ የቆየ ሲሆን ከወሊድ በኋላ ትንሽ ትንሽ እያለ የሚወጣ ነው። ከምጥ በፊት ከምጥ ምልክት ጋራ የሚመጣ ደም ከኒፋስ ደም ይቆጠራል። ይህንንም ደም የኢስላም ምሁራን ከወሊድ በፊት ሁለት ወይም ሶስት ቀን ብለው ጊዜውን ገድበውታል። ነገር ግን በአብዛኛው የሚከሰተው ከምጥ ከምጥ ጋር ነው። ልጅ ተብሎ የሚታሰበው የሰውነት አካል መፈጠር ግልጽ የሚሆንበት ጊዜ ነው። ዝቅተኛው የሰውነት መፈጠር ግልጽ የሚሆንበት ጊዜ ሰማንያ አንድ ቀን ሲሆን በአብዛኛው ግን ሶስት ወር ነው። እድሜው ከ ሰማንያ አንድ ቀን በታች የሆነ ነገር ቢወርድና ከእሱ ጋራ አብሮ ደም ቢፈስ እሱን ከምንም አትቆጥረውም። ለሱ ብላ ሶላትም ሆነ ጾም አትተውም። ምክንያቱም ይህ የተበላሸ ደም ስለሆነ እንደ ማጽዳት ነው የሚቆጠረው። እርሷም የበሽታ ደም ያለባት ሴት አይነት ፍርድ ይኖራታል። በአብዛኛው የወሊድ ደም ጊዜ ቆይታው ጽንሱ ከተወለደ ወይም ከመወለዱ በፊት ሁለት ወይም ሶስት ቀን ጀምሮ አርባ ቀን ነው። ለዚህም ማስረጃው የእሙ ሰላም አሀዲስ ነው። በአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ዘመን የወሊድ ደም ያለባት ሴት አርባ ቀን ትቀመጥ ነበር። ወይም ትርሚዝይና ሌሎችም ዘግበውታል። ትርሚዝይና ሌሎችም እንደ ዘግቡት የኢስላም ሊቃውንቶች በዚህ ጉዳይ አንድ አይነት አቋም ይዘዋል። በየትኛውም ጊዜ ከጸዳች፣ ለምሳሌ ደሙ መውጣቱን ካቆመ ታጥባ ሶላት ትሰግዳለች። ደሙ መፍሰሱን ሳያቆም አርባ ቀን ከሞላትና የወር አበባ ጊዜዋን ወይም ደግሞ ልምዷን የሚገጥም ከሆነ ይህ ደም የወሮ አበባ ደም ነው። ነገር ግን የወር አበባ ጊዜዋን የማይገጥም ከሆነ እና ያለማቋረጥ የሚቀጥል ከሆነ ይህ ደም የበሽታ ደም ስለሆነ ከአርባ ቀን በኋላ ለእሱ ብላ ኢባዳዋን አትተውም። ከአርባ ቀን ቢጨመርም የማይቀጥል እና የወር አበባ ልምድን የማይገጥም ከሆነ በዚህ የወሊድ ደም ነው ወይስ አይደለም? በሚውለው ላይ የኦሎሞች ልዩነት አለበት። ከወሊድ ደም ጋር የተያዙ ብይኖች በሚከተሉት ሁኔታዎች የወሊድ ደም ፍርድ እንደ ወር አበባ ፍርድ ነው። አንደኛ የወር አበባ ላይ ያለችን ሴት የግብረ ስጋ ግንኙነት ማድረግ ሀራም እንደሆኑ እንደሆነ ሁሉ የወሊድ ደም ላይ ያለችን ሴት የግብረ ስጋ ግንኙነት ማድረግም ሀራም ነው። ከግንኙነት ውጭ ያለውን መጠቀም ይፈቀዳል። ሁለት የወር አበባ እንዳለባት ሴት ሁሉ የወሊድ ደም ያለባት ሴት መስጊድ፣ መስገድ፣ መጾምና በካዕባ መዞር ሀራም ነው። ሶስት የወር አበባ ያለባት ሴት ሁሉ የወሊድ ደም ያለባት ሴት ቁርአን መንካት አትችልም። የሀፈዝኩትን እረሳለሁ ብላ ካልፈራች በስተቀር ቁርአን መቅራትም አትችልም። አራት የወር አበባ እንዳለባት ሴት ሁሉ የወሊድ ደም ያለባት ሴት በወሊድ ጊዜ ያለፋትን ግዴታ ጾም ቀዷ ማውጣት ይጠበቅባታል። አምስት እንዴ የወር አበባ እንዳለባት ሴት የወሊድ ደም ያለባት ሴት የወሊድ ደሟ ሲጠናቀቅ መታጠብ ይኖርባታል። ለዚህም ማስረጃው የእሙ ሰላም ሐዲስ ነው። በአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ዘመን የወሊድ ደም ያለባት ሴት አርባ ቀን ትቀመጥ ነበር ይህም አምስት ታላላቅ የሐዲስ ዘገባዎች ዘግበውታል። አልመጂድ ኢብኑ ተይሚያ ሙንተቃ በሚባል ኪታባቸው አንደኛው ጥራዝ ገጽ 184 ላይ የሐዲሱ ትርጉም እስከ አርባ ቀን ድረስ እንደምትቀመጥ ትታዘዝ ነበር ለማለት ነው ላለው እንዲህ ካልሆነ ዘገባው ትክክል ነው አይባል። ምክንያቱም የአንድ ዘመን ሴት ከሌላ ዘመን ሴት በወራ አበባና በወሊድ ደም ተመሳሳይ ይሆናሉ ለማለት ያስቸግራል። ለዚህ ማስረጃው የሙሰ ሰላሙ ሀዲስ ነው። ከነቢዩ ሴቶች ውስጥ በወሊድ ደም ምክንያት አርባ ቀን የምትቀመጥ ሴት ነበረች። ነቢዩም በወሊድ ደም ምክንያት ያለፋትን ቀዷ እንድታወጣ አያዟትም ነበር። አቡ ዳውድ ዘግበውታል። ከነቢዩ ስለ ላሁ ሌ ወሰለም ሴቶች ውስጥ በወሊድ ደም ምክንያት አርባ ቀን የምትቀመጥ ሴት ነበረች። ነቢዩም ስለ ላሁ ሌ ወሰለም በወሊድ ደም ምክንያት ያለፋትን ቀዷ እንድታወጣ አያዟትም ነበር። አቡ ዳውድ ዘግበዋታል ዘግበውታል። ጠቃሚ ነጥቦች፦ የወሊድ ደም ያለባት ሴት አርባ ቀን ከመሙላቱ በፊት ብትጸዳና ታጥባ ብትሰግድና ብትጾም ከዛም አርባ ቀኑ ሳያልቅ የወሊድ ደሙ ተመልሶ ቢመጣ ትክክለኛው ፍርድ ይህም ደም የወሊድ ደም ነው ብላ በማሰብ ትቀመጠዋለች በትክክለኛው ፍርድ በሁለቱ የወሊድ ደም ክፍተቶች ጦኋራ ሁና የጾመችውን ጾም

አድማ አጦባዒ ነኒስ ነኒሳ ገጽ ሀምሳ አምስት እስከ ሀምሳ ስድስት ላይ እና የሼህ አብዱራህማን አስዕዲ የፈተዋን ገጽ አንድ መቶ ሰላሳ ሰባት ላይ ይመልከቱ። ሌላኛው ጠቃሚ ነጥብ፣ ይህ አብዱራህማን ኢብኑ አሳዕዲ እንዲህ ይላሉ፤ ካለፈው ግልጽ የሚሆነው የወሊድን ምክንያት ጽንስ መውረድ ወይም ደግሞ መወለዱ ነው። የበሽታ ደም ማለት በበሽታ ወይም በሌላ ነገር አማካኝነት የሚከሰት ሲሆን፣ የወር አበባ ደም በተፈጥሮ ያለ ደም ነው። ትክክለኛውን አዋቂው አላህ ነው። ከኒንም መጠቀም በጤናዋ ላይ ችግር የሚያስከትል ከሆነ ሴት ልጅ የወር አበባ እንዳይወርድ የሚያቆም ነገር ብትጠቀም ችግር የለውም። የሚያቆመው ነገር ተጠቅማ የወራ አበባዋ ከቆመ መስገድ፣ መጾም እና ከአባ መዞር ትችላለች። ይህም ስራዋ እንደ ሌላኛዋ ጦኋራ ሴት ከእርሷ ተቀባይነት አለው። የማስወረድ ፍርድ አንቺ ሙስሊም እህቴ ሆይ፣ አላህ በማህጸንሽ ውስጥ በፈጠረው ጽንስ በሸሪአ እምነት ጥሎብሻል እንድትደበቂው አላህ እንዲህ ይላል። በአላህ እና በመጨረሻው ቀን ያመኑ ቢሆኑ አላህ በማህጸኖቻቸው ውስጥ የፈጠረውን ሊደብቁ ለነሱ አይፈቀድላቸውም። አልበቀራ ቁጥር 228። በየትኛውም መንገድ እሱን ለማውረድና ከሱ ለመላቀቅ ዘዴና ትፈልጊ ከጎደሎ ሁሉ የጠራው አላህ እርጉዝ በሆንሽበት ሰዓት እንኳን የረመዷን ጾም በአንቺ ወይም በጽንስሽ ላይ ችግር የሚያስከትል ከሆነ ማፍጠርን አግርቶልሻል በዚህ ዘመን ተሰራይቶ ያለው የውርጃ ስራ ሀራም የሆነ ተግባር ነው የተረገዘው ሩህ ተነፍቶበት ከሆነና የሞተው በመውረጃው ምክንያት ከሆነ ይህ ተግባር አላህ ያለ ሀቅ እንዳትገደል ከጠበቃት ነፍስን እንደ ማጥፋት ይቆጠራል። እናም በወንጀል መጠየቅንና እንደየመጠኑ በዝርዝር ጉማ ወይም ደግሞ የደም ካሳ ማስከፈልን ያስከትላል ይላል። የኔ ውዶች፣ ያው ታሪኩ ኢንሻአላህ ይቀጥላል። ለዛሬ እዚህ ድረስ ይብቃኝ። ጀዛኩሙላሁ ኸይረን። መልካም ምሽት መልካም ቀን፣ ከነምሽቱ ከነ ምሽቱ ከነ አዳሩ ተመኝላችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ማረጌ ሽታ አንቺ ያላ ስጦታ